ከመሳደቤ በፊት እንደዚህ አይነት በጠዋት ፋራ እንደ አዲስ አለም አይነት ያዝልን። ከመሳደቤ በፊት ወጥቼ ጌበሮችን፣ ጊፍተሮችን የኢትዮጵያን ህዝብ በጠዋቱ ከማለቅለቄ በፊት ጋላሪ ሙሉል፣ ዞር በል ከዚያ ልጫወት። ምን ጋላሪ ሙሉል፣ ጋላሪ ካልሞላችሁ ልሳድብ ነው፣ በቃ ለአፊል ልዘረጥጠው ነው ጋላሪን ካልሞላችሁ ልንጠላ ነው። ጸብ ሊፈጠር ነው። እሺ ብዙ እኮ ጋላሪን ሙሉ ካልሆነ ሶፋ ተደግፌ እናንተ ጌመሮች እናንተ ጌመሮች አሜሪካን እየኖራችሁ ስራ አትሰሩም እንዴ? የማይሰራው ሰውዬ ሰራተኛው እንደዚህ ሲመጣ በሚያስቅ እናንተ ጌመሮች አሜሪካን እየኖራችሁ አሜሪካን አሜሪካንን ታስድባላችሁ እንዴ? ሌሎች ውስጥ ደሃ ስለሆኑ ነው። ሙሉልኝ ጋላሪ፣ ሙሉልኝ ጋላሪ። ካልሞላችሁ እናንተ ዲያስፖራ ፈዛዛ ዲያስፖራ ዙ፣ አፌን እንዳለቅ፣ አፌን እንዳለቅ፣ አፌን እንዳለቅ። ሂዱበት፣ አፌን እንዳለቅ አፌን እንዳለቀው ኖ ኖ ኖ ኖ አልሰማውም። እኔ ሰማውትኝ ከዚህ ማገሌ ሰውዬ ነው፣ እሱ ነው ሰማውት አንዴ ሰው አንድ አፈር ከሚያደርገው። እንደዚህ ነው የሚያምርብሽ። ምንድነው እንደዚህ የሚያምርብኝ? ምን ምንድነው እንደዚህ የሚያምርብኝ? ምንድነው እንደዚህ የሚያምርብኝ? ይሄንን እንደዚህ መለጠፍ አለብኝ። ቆይ እንደዚህ መስራት አለብኝ ይሄንን ይሄንን የቀና ብዙ ያወራል። ለምን መሰላችሁ ጋይስ? ቀንተናልኩ ቀንተናል፣ ቀንተናል። ጊፍት ስጡን ካልሆነ እንሰድባችኋለን። በቃ ይሄ ነው ጌሙ። ተለውጧል። ቀንተናል። በቃ ጌሙ ተለውጧል። መንቀሳቀስ የምትችል ከሆነ ትንቀሳቀሳል፣ ካልሆነ የበይ ተመልካች ነው የምትመስለው። ቀንተናል፣ ያ ቀንተናል። እንደዚህ አርጎ ነፍሴ ቀንተናል ትናንትና እነ ሙባረክ ነበሩ የሚሰደቡት። ዛሬ ደግሞ ማነው የሚሰደበው? አትነካኪ ቀላል ነካኳለ ጉፋያ አው ቀንተናል እንደዚህ ዛምባ ዋው እንደዚህ ያምራ የክሪክ እኔ እኮ ግን ቆንጆ እኮ ነኝ ተቀርላችሁ አይደለ? ይሄ አፍሪካ የሚባል ሰውዬ ምን ይመስላል ወጣችሁ ትናንትና ኮልጌት አፍሪካ የሚባል ሰውዬው ነው ትናንትና ኮልጌት አስቀባች አማርኛ ይችላል እንዴ ልናማ ነበር ይቅርታ ይገርታ አማርኛ አይችልም ብሎ አልነበረ እንዴ? ስለምትወደኝ ነገር ኮልጌት ያስቀባል። ስለምወድ ሰው የሚወደውን ሰው ኮልጌት ያስቀጣኛል እንዴ ታዲያ? የሚወደውን ሰው ኮልጌት ያስቀባል እንዴ ታዲያ? የዘንድሮ ፍቅር ደግሞ በድርድር ነው መግለጫው። ገና ብዙ ነገር እናያለን። ገና ብዙ ነገር እናያለን። በጣም አማርኛ አችልም ማለት ቆይ ቆይ እንዳትይኝ እንደ አንድ ምንድን ነው አከማረኛችን ከጉግል ላይ እየጻፈ ነው መሰለኝ። እኔ አይችልም ማለት ነው ከጉግል ላይ ዲሰምበር ምን ላድርግ። ዲሰምበር ጎንደሬ ነኝ ምን ታመጣለህ? ምን ታመጣለህ? ጎንደሬ ነኝ ምን ታመጣለህ? አንድ ጎንደሬ ነኝ ጌም ጂጂ እኮ እናቴ ሌሊት ተቀጣጣው አንድ ሰው የለም። ደክ ቦታል ሁሉ አሁን ስድብ ነው። እኔ ነገርኳችሁ እኮ እኔ ነገርኳችሁ። ቀን ቀን ጌመሮቹ ጊፍተሮቹ ሲተኙ እኔ ጠዋት ተነስቼ ቁጭ የምለው ነገር እድል እንደዚህ ነው። ማታ ማታ እንቅልፍ ይፈታል እንቅልፍ ከልጆቹ ጋር ስለ ስለለመድኩኝ ይችን አራት ወር ለነገሩ፣ ሌሊት ብዙ መቀመጥ አልወደም። ሌሊት መተኛት አለብኝ። የውሸት ነው። ምኑ ነው የውሸት ነው? ዋት ኢዝ የውሸት ዋት አባውት ውሸት? አሁን አንድ ነገር ልንገራችሁ ጋይስ። ታፕ ታፕ አድርጉ። አንድ ነገር ልንገራችሁ። አንድ ስራ ልጀምር ነው። ይኸውላችሁ አምስት ሴቶች በየቀኑ አምስት አምስት ሴቶች ያ አምስት፣ ከዛም የበለጠ ልትሆኑ ትችላላችሁ። ትመጣላችሁ እንጂ አላችሁ እኔ ጋር ኖ ሞር ሲንግል። ኖ ሞር ሲንግል የሚል ፕሮግራም ልጀምር ኖ ሞር ሲንግል። ኦኬ ኖ ሞር ሲንግል ማለት አምስት ሴት ትመጣለ ከናንተ የእኔ ቆንጆ እንዴት አደርግሽልኝ? አምስት ሴቶች ትመጣላችሁ። ኦኬ ኖ ሞር ሲንግል የሚል ፕሮግራም ልጀምር ነው። ትመጡና ኖ ሞር ሲንግል ቤዚክ ወይኔ ቆንጆ ቴንኪዩ ኖ ሞር ሲንግል የሚል ፕሮግራም ልጀምር ነው። ትመጣላችሁ ግን ስትመጪ ሻሸሽን ታወልቂያለሽ በስነ ስርዓቱ፣ ጽዳትሽን ትጠብቂያለሽ፣ ትኳኳ ያለሽ ጽድት ያለሽ። ናቹራልም መግባት ትችላላችሁ። ናቹራልም መግባት ትችላላችሁ። ከዛ በኋላ ያ ለሶስት ሰዓት ለሶስት ሰዓት አኔ አልንገላጀችም። ስምንት ሰዓት አልቀመጥልሽም። ሶስት ሰዓትም ራሱ ያው እዚህ ጋራ እዚህ ጋር ስጋ እያወጣሉ እሱንም ችግር የለውም ስፖርት እንሰራለን ከልጅ ጋር ብዬ ነው። ከዛ በኋላ አምስት ሴት መጀመሪያ ትመጣላችሁ። ግን ስትመጪ ፕሮቶኮልሽን ጠብቀሽ አትሊስት ዴኮሽ የሚታይ ይህ ዝመልሽ ተሸፋትነሽ እንዲት የሚተሽነት መጪ ከሆነ ኖ ኖ ኖ ኖ ኖ ኖ። እሱን እዛ ልጅ እና ከፈለሽ የሆነ ቦታ ፈልግ ይባል። ፕሮቶኮልሽን ጠብቀሽ ቆንጆ ነሽ ቦልይ በእና ተ ስራልኝ ቦሌ ስሞት ለማስታወቂያ ስራልኝ የኔ ጌታ ኦኬ። ከዛ በኋላ ዝንጥ ብለሽ ገባሽ። በተቻላችሁ አቅም እኔ ጉፋየር ና ጉፋያ አላገናኝም። አናንዬ የኔ ቆንጆ ን አላገናኝም። ዝንጥ ያለ ይሄ ትውልድ መለውጥ አለበት። ሸክ ብለጭ ድኮች ምናም ብለሽ ማለት ነው። የምን ማስታወቂያ መሰለክ አሁን አሁን ሰራለሁ። ኖ ሞር ሲንግል የሚል ፕሮግራም ጀምረ። ኖ ሞር ሲንግል ኖ ሞር ሲንግል ማለት ትመጣላችሁ ሳምሪን ትመጣለች። አው ችግር የለውም። ኖ ዋትሳፕ ሳምሪ፣ ዋትሳፕ ሳምሪ፣ ሳምሪ ባልከፈለገች ትመጣለች። ፕሮግራም ላይ ትመጣና ማይ ኔም ላለች ትላለች። ከዛ ሁልሽም አዳሜ በእንግሊዘኛም በሁሉም ከፈለግሽ በእንግሊዘኛ ምትችል፣ በእንግሊዘኛ ማትችል በአማርኛ አድርገን እዚ ኢንተርናሽናል ማንን ፈልጋለን ኦ ሃቭ ኢንተረስት እያልክን ማለት ነው ዳር ውመን ዊች ዋን ዩ ዋንት እያልኩኝ፣ ኖ ሞር ሲንግል። ከዛ በኋላ ትደረደር ያለሽ እንደ እድር ወንበር ትደረደር ያለሽ። ግን ምዝገባ ምናምን የለም። ትገባላችሁ፣ በስነ ስርዓት ትገባላችሁ። ቪዲዮሽን ተከፍቻለሽ ቁጭ ትያለሽ፣ ዘንጠሽ ደሞ ያለሽ፣ ቆርቆሮ ተደግፈሽ እንዲህ አዝነሽ መራቅ ሄደሽ ብትገቢ እኔን የማባረርሽ ዝልጥሽ፣ በቃ በርዶሽ ምናምን ነገር ባርዶች ኢንተርናሽናል ይሄ አንድ ቦታ አይደለም። ሲፈልግ ናይጄሪያም፣ ሲፈልግ አልጄሪያም፣ ሲፈልግ ወደ ሴድኩኝ ይቅርታ፣ ወደ አልጄሪያ ናይጄሪያ። ምን ሆኜ ነው ግን? ወንዶች ያምራሉ። ወደ እንትን እንሄዳለን፣ ወደ ሌላ ሀገር ይለፍልን፣ ወደ ሌላ ሀገር እንሄዳለን። ኦኬ፣ የፈለጋችሁትን ሱዳንም ቢሆን ዱባይም ቢሆን ኳታርም ቢሆን ምናም፣ ከዛም ቁጭ ከኛ አስቃፕስ ይሻለው ማለት ነው። አገናኝ ይሆናል። ፖለቲከኛው አክቲቪስት ሲያረጅ ደላላ ይሆናል። ይሻላል። ሰው መፈለግ አይሻልም? እንደ ዮኒ ማኛ ቁጭ ብሎ ልጆቹን ከመቀጥቀጥ፣ ለምን ተጫወታችሁ? ለምን እንዲሆናችሁ? ማላዲቭ፣ ማላዲቭ እንሄዳለን፣ እንሄዳለን፣ እንሄዳለን። ኖ ፕሮብሌም ዋታቦት ማላዲቭ። አይጎ ኔክስት፣ ኔክስት መንዝ ጥራት አይጎ አይጎ አይ አይጎ እንሄዳለን። ግብፅም ከፈለጋችሁ የፈለጋችሁበት ቦታ ኤቭሪዌር ዊጎ ኤቭሪዌር ዊጎ። ከዛ በኋላ ምን ታደርጋላችሁ? የመሰላችሁ ዝምጥ ግብፅ እንሄዳለን እንሄዳለን እንሄዳለን። አባይን ግን ግብፅ ምን እናደርጋለን? አባይ እንደሆነ ገድበናል ወይ

ምን ላርገህ? አፍሪካ ጋላሪ ሙላለኝ። ይልቁንስ ቆንስ አትዘንጮ ትላለች እንዴ? አፍሪካ ጋላሪ ሙላልኝ? ኦኬ፣ ላስተላልፍ አሁን እኔ ራሴ ቆርቆ እንዳመስ የማስተላልፈው ነገር ለምንድን ነው? እንዴት ነው ለሪኮርድ ያመቻል? ልጀምር እንዴ? ጀምር ይበል ድርቅ ይቆቀር። ካሜራማን ግን ምን እንደው ጅል ነው ጅላምፖ። ጀምር ይበለኝ እንጂ ሰው ሰርዘው ሰርዘው ኤዲት አርገው ጠቅላይ ሚኒስትር አብይ አህመድ። ጅላንፎ አንተ እኮ መች ኤዲት ሳታደርገው ኮለትለጥፎ ትችላል። እንዴት ነበር የሚጀመረው? በስማ አሚ ጋዜጠኞች ማያጫፋን ጋዜጠኛ በሙሉ ተሳዳቢ ሆነ። ይቅርታ ቴዲ አዋሳ ሰላም ጤና ይስጥልኝ። እንዴት ዋላችሁ? ውድ ጂጂያ ተመልካቾች እንዴት ናቸው በያላችሁበት ሰላማችሁ? ብስት ስትስት አይደለኝ እና እንግዲህ፣ በጂጂያ ፕሮግራም እንደምታውቁት በቲክቶክ አዲስ ኖሞር ሲንግል የሚል ፕሮግራም ጀምረናል። ይህ ማለት ምንድን ነው? ብቸኝነት ያጠቃችሁ መቼ ከዚህ በኋላ የእኔ ህይወት ጨልሟል የምትሉ ምንም ነገር አላገኘም በቃ ህይወት ያብቅቱላታል ያላችሁ በሙሉ መልካምና ቆንጆ ኮርዳም አሮጊትም ያቋቀጫሽም ሴት ብትሆኝ በዲጂቲያ ፕሮግራም ላይ ኖ ሞር ሲንግል ብለሽ ይህንን የጨለመ መጋረጃ ግለጽ አድርግሽ፣ የተጫጫነብሽን በሙሉ ይሄ ድብርቱን በሙሉ አውርደሽ ኖሞር በሚለው ኖሞር ሲንግል በሚለው ኖ ሞር ዋር አላልኩም፣ ኖ ሞር ሲንግል በሚለው ፕሮግራም ላይ እንድትሳተፉ ጋብዘናችኋል።

ራሴ ነው። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ጅጅክያ ተመልካቶች እንዴት ናችሁ? በያላችሁበት ሰላም ናችሁ? ብዝብዝብ ይበልልኝ። ይህ የምትከታተሉ ጂጂያ፣ ጅጅክያ ወይም ደግሞ ጅጅኮ የሚለው የዩቱብ እንዲሁም ደግሞ የቲክቶክ ገጻችን ነው። እንደምታውቁት ብዙ ሴቶቻችን እንዲሁም አይናፋር በቃ፣ አይ፣ በቃ ከዚህ በኋላ የኔ ነገር ተዘጋ፣ አለቀለት፣ አለም ድብልቅልቁ ወጣ ሰማይ የተደፋብኝ ምድር ተገለበጠብኝ የምትሉ ሴቶች በሙሉ ኑ ኑ ኑ ወደ እናታችሁ ወደኔ ኑ ኑ ወደኔ ምክንያቱም ኖ ሞር ሲንግል የሚል ፕሮግራም በአዲስ መልክ በዩቱብም በቲክቶክም እያቀረብላችሁ ነው እንዲሁም የምትፈልጉትን ረጅም አጭር ቀጭን ወፍራም የተለያዩ አንድ ብቻ ሳይሆን አለም ላይ ያሉ ወንዶችን በሙሉ እናቀርብላችኋለን እባካችሁ ኖ ሞር ሲንግል በሚለው ፕሮግራም ላይ መልካም ይሆናችሁ ምርጥ እንዲሁም ደግሞ ተሳጋሪ እንድትሆን አሮቢት የፈለግከው ሆን ብቻ ሴቶች መታችሁ ተጋበዙ፣ እና ይህንን ፕሮግራም ላይ ተከታትላችሁ እየተመዘገባችሁ እንዲሁም ደግሞ ወረፋ እየያዛችሁ አንዳንዴም ደግሞ በቲክቶክ ፔጃችን ላይ ጋላሪውን እየሞላችሁ ቀርባችሁ እንግዲህ ለወደፊት ይጦረኛል፣ ያቅፈኛል፣ ያስደስተኛል፣ ህይወቴን ብርሃን ያደርጋል የምትሉትን ወንዶች ይዛችሁ እንድትወጡ የጅጅ ያ ፔጅ ካፍቶ ነውላቸዋል። ይህን ፕሮግራም የምንጀምረው እንግዲህ ዛሬ ከሰዓት በኋላ ነው ለሙከራ ያ የሚያስፈልጋችሁ ነገር ቢኖር እራሳችሁን ጸዳ ፈካ ያ ቆንጆ በቃ እጥር እጥብ ብላችሁ ብቻ መቅረብ ነው። በነገራችን ላይ ማንኛውም ሴት ከአስራ ስምንት ዓመት እስከ ሰማንያ ዓመት በሙሉ መቅረብ ይችላል። ሁሉ ሁሉም ሁሉም ሴት እንግዲህ ይህን ፕሮግራም እንድትካፈሉ ጥንታ ኢንተርናሽናል አድርጊው የቋንቋ ችግር አለ ልንተባሰብ ገብቼ ያው ምነው ማሚዬ ትመጨልሽ እንዴ ትመጨል ማሚ ፕሮግራሙን ልትመሪ ነው ኤዲት ልታረጊ ነው ወይስ ልትሳተፊ ነው ያበደ ነው እሺ ቦልይ አሁን ይሄንን ትሰራልኝና አላቢቱ ማማየኩ ይሄንን ምነው ጠፋሽ ግን ሰሞኑን አላየሁሽኝም ሰዓት ርሳሽ ይሄኛው ላይ ሪኮርድ ደግሞ ከኢትዮጵያ ብሮድካስቲንግ ነው መሰለኝ፣ ያለ ይሄ እኮ ቲክቶክ ላይ ነው። እንድ ይህንን ምን በመሆኔ ነው፣ ዝም ብለ ሪኮርድ አርግና ለጥፈው፣ ለጥፈው። ስትመጡ ግን አይንትሪት የሚባል ነገር አለ። አይንትሪት ስትመጡ ልክ እንደ ሀቢባ ቤት ይከፈላል። እኛ በስልክ ሳይሆን በውስጥ ይከፈላል። የሚከፈለው ምንድን አንድ ኪስ ትሰጡኛለች። ሴቶቹ ትመጡ ልጅየት ያለች ላቸኋለሁ አንቺ ትልቁ ባልሽ ሚዜ ሰቶች እኔ ዚቂጤን አስብቼ ከጣብቄልሽ እዚህ ጋር ብለሽ ነው የምትገቢው። መግባት ስትፈልጊ እንኳን ብለሽ ትገቢያለሽ። ማሚዬ እኔ እናት በቃ ስትፈልጊ እንኳን ትገቢያለሽ። እንደ ማሜ እንደ ማሜ አሁን ዝም ብላ ነው በቃ የህትነቷን ነው እንደዚህ የምትሰጠው፣ እንዲቀፍ የምታረገው። ባል የምትፈልጉት ደግሞ ሟዚ ዝዬ መተናብላችሁ መስጠት አለባችሁ። ኦኬ ተግባባ። ለጥፈው ለጥፈው፣ ቦልዬ ላይብ ሪኮርድ ለጥፉት። እሺ አዎ፣ ቆንጆ ናችሁ። ነው ግን ተዝረክርከሽ እህ እየሄድሽ እንዳትመጪ። ሁለት ደቂቃ ሁለት ደቂቃ የምትተዋወቁበት ወንድ አላልኩም። በነገራችን ላይ ወንድ አላልኩም፣ ሴቶች ናችሁ። ከዚ ጋር የምትቀመጡ ሴቶች ትገባላችሁ፣ ከዛ ትቀመጣል። አምስት ሴት ነው የምፈልገው። ከዛ በኋላ ዙዙ ዜቃ አስገባሻለሁ። የሚቆይው አምስት ሴቶች አስገባችኋለሁ። ይለጠፍልሽ። አዎ፣ አዎ ላይቭ ሪኮርድ፣ ላይቭ ሾ። እሺ አስገባችኋለሁ። ቁጭ ትልልና ከዛ በኋላ ስማችሁን ከስር ትጽፋላችሁ። ለነገሩ ፕሮፋይላችሁ ላይ አለ፣ ስማችሁ አለ። እሺ፣ እሺ፣ እሺ ላይቭ ሾ

እግዚአብሔር ነው። መስጋት ጥሩ ነው። ነይ ምትለይ ቆይ፣ ማስታወቂያ አለኝ። ጠብቂ። ሴቶች ስትመጡ ሁለት ደቂቃ፣ ወንዶችን የምትታወቃቸውን ወንዶች ስናስገባ ሁለት ደቂቃ፣ የምትፈልጉትን ጥያቄ ሶስት ደቂቃ፣ የምትፈልጉትን ጥያቄ ትጠይቃላችሁ ካማራችሁ አርጋችሁት ሽለፈ አቅፋችሁት ትወጣላችሁ። ኦኬ የምትፈልጉት ካልፈለጋችሁ ደግሞ ኖ እኔ እ አ አ እንደሌላ አ አ የለም እሱ ስልክ ተለዋውጣችሁ ተነጋገሩ። ስትፈልጉ ልክ ሲገባ ስም ትጠይቃላችሁ፣ ሀገር ትጠይቃላችሁ፣ ሪሊጅን ትጠይቃላችሁ፣ ይጋብቻ ይጋብቻ አግብታል፣ አላገባም፣ ገርልፍሬንድ አለ የለም የሚለውን ትጠያየቁና ከዛ በኋላ ፍላጎታችሁን ኦኬ፣ እፈልግሃለሁ ሁለት ደቂቃ ግን እያዘላችኋል ሁሉ ጊዜ ዩኒኪንግ ማነው? ደግሞ የሚቆርቆ እንዳሽማግሌ ወይ አዲስ ነገር አይፈልግ እሱ። ሁሉ ጊዜ ለነገሩ ተበላሽቷል፣ ሞተሩ በሙሉ ወርዷል። አዲስ ስራ ፈልግ። ልጆቹን እየሄድክ ለምን ጌል ተጫወታችሁ? ለምን እንደዚህ ሆናችሁ? ለምን እንደዚህ ሆናችሁ እያልክ አተርገጣቸው። ዝም ብለ ብቻ የምንካባ ለብሰ ብቻ እንዲህ እንዲህ ከምትል አሁን አክቲቪስት አክቲቪስት ምንሆን ብለት ምንም። ይሄ ፖለቲካ የሆነ በአየር ላይ ሆኗል። ስለዚህ አንተ ደግሞ የወንዶች ጀምር። ይኸው ስራ ሰጥቼዋለሁ። አትሳደብ፣ ልጆቹ አትጨቅጭቃቸው። ተገልብጠው ቢሆን ሰው ይሁኑ እንዳንተ ደሀ ከሚሆኑ ምን አገባህና ነው? እንዴት ትጫወታላችሁ፣ እንዴ ታደርጋላችሁ? አንተ የምን አባባ ነው የምትመክራቸው? ምን አገባት በዚህ ለቆርቆ፣ እንዳሽማግሌ የወንድ ስራ ጀምር። ወንድና ሴት መጨረሻ አክቲቪስት ደላላ ነው የሚሆኑ። መጨረሻችን ይሄ ነው የሚሆነው። መጨረሻ እናጋባ ደግሞ፣ የህዝብ ብዛቱን እንጨምር። ብዙ ሲግሎች አሉ፣ እናጋባቸው። ያልደፈሩ ማለት ነው። ያልደፈሩ ምንድን ነው ደሞ የሚቆመው? በጠዋት በጠዋት የሚቆመው ጸጉሩ። እዚህ ጋር ተጋብሳችሁ ሰው አጋቡ። ከቴቴ ጋር ንገሩት፣ ንገሩት። ይኸው ስራ ፈጠርኩልህ። አንተ ፎቃቃ ሽማግሌ ቁጭ በልና፣ እኔ ሴቶች ጀምራለሁ፣ አንተ ወንዶች ጋብቻ። እንዳውም አንተ ኤክስፔሪየንሱ አለ፣ ምክንያቱም በጋብቻ ኖርሃል። አጋባ። መልካም ነገር ስራ ወይ በእርጋታው ላይ ተሳተፍ። ሁሉ ጊዜ ሁሉ ጊዜ ብቻ መሳተፍ በተለይ አይን እንትኖች ላይ ያለው ልጆች ላይ ያለው አይንን ቀን አድርገው አንሶ አንሶ አይንን ወደዛ ወደ ሌላ አይ ወደ ሌላ ቆርቆ እንዳሽማግሌ ንገሩት፣ አድርሱለት። እንዶ ቁጭ ብሎ እግዚአብሔር ምስክር ቁጭ ብሎ ብቻ አንቺ አከለይ አንቺ አከለይ ሴቶች ናቸው። አልደረሱብህ

ጨፈስቀት መጥታቸው ነው መጥታቸው ነው ማንም። ለምን እነዚህ በአናታቸው አይገለበጡ? ምን አገባክ? ከቻልክ እንደሱ መሆን ነው። ካልቻልክ ደግሞ ስራ ፈልገህ ግባ። ቀዘቀዘ። አዎ፣ እንዲህ እንዲህ እያልክ እያልክ በጊዜ ተኛ። እንደዚህ እዛ